የብልት ወይንም የብሽሽት ቅማል ከጸጉር ቅማል እንደሚለይ ታውቃላችሁ? የብልት ብሽሽት ቅማል ብዙ ጊዜ ከጸጉር ቅማል የሚለዩበት የተለያዩ ባህሪያት አላቸው ከነዚህ መካከል በመጠን አነስተኛ መሆናቸው፣ የጸጉር ዘለላ ላይ አለመጣባቃቸው፣ ከዛ በተጨማሪ የሰውነት ቅርጻቸው ከጭንቅላት ወይም ደግሞ ከጸጉር ቅማል እንዲለዩ ያደርጋቸዋል። የብልት ወይም ደግሞ የብሽሽት ቅማል ከአንድ ሰው ወደ አንድ ሰው በግብረ ስጋ ግንኙነት የሚተላለፍ ሲሆን ከአባለ ዘር በሽታዎች ውስጥ እንደ አንዱ ይቆጠራል። ስለዚህ ራሳችንን ከብልት ቅማል ለመጠበቅ በተቻለን አቅም መወሰን አለበለዚያም ራስን ማወቅ እጅጉን ይጠቅማል ጥያቄዎች ካላችሁ ኮመንት ላይ የብልት ቅማል ምልክቶች ምን ይመስላቸዋል? አንደኛ የብልት ጸጉር አካባቢ ከባድ የሆነ ማሳከክ። ሁለተኛ የብልት ወይም ደግሞ የብሽሽት አካባቢ መቅላት፣ አንዳንዴም መድማት። ሶስተኛ ጥቋቁር ነጠብጣቦች በውስጥ ሱሪ ላይ መገኘት። አራተኛ በብልት ጸጉር አካባቢ የሚኖር ነጫጭ የቅማል እንቁላሎች መኖር። አምስተኛ አንዳንድ ሰዎች ላይ አነስተኛ ትኩሳት ሊያስከትል ይችላል። ስለ ብልት ቅማል ምን የተለየ ነገር ታውቃላችሁ ኮመንት ላይ ሳውቅ የብልት ቅማል ካለብን እንዴት ማከም እንደምንችል በዚህ ቪዲዮ እናያለን። የብልት ቅማል ብዙ ጊዜ በግብረ ስጋ ግንኙነት የሚተላለፍ የአባላዘር በሽታ ሲሆን ይህንን በሽታ ለማከም ፐርሜትሪን የተባለ የሚቀባ መድኃኒት ሐኪሙ ሊያዝሉት ይችላል። ይህንን ክሬም ተቀብተን ለ10 ደቂቃ ከቆየን በኋላ ተመልሰን እንታጠባለን። ይህንን መድኃኒት የምናደርግ ከሆነ ግን ልብሳችንን፣ አንሶላ፣ ፎጣና የመሳሰሉትን በደንብ በመቀቀል በማጠብና ፀሐይ ላይ በማስጣት በሽታው እንዳይዛባ ማድረግ እንችላለን። ከዛ በተጨማሪ እነዚህን የተነካኩ ልብሶች ማጠብ ማንችል ከሆነ ለሁለት ሳምንት በፌስ አሽገን ማስቀመጥ ይኖርብናል። በብልት ቅማል የተጠቃ አንድ ግለሰብ የወሲብ ግንኙነት ሳያደርግ ለሁለት ሳምንትና ከዛ በላይ መቆየት ወይም ደግሞ መታገስ ይኖርበታል። እዚህ ጋር ማስተዋል ያለብን አንድ ነገር የብልት ቅማል ያለበት የትኛውም ሰው ጸረ ተባይ መድኃኒቶችን ወይም ፍሊት በጭራሽ መጠቀም የለበት። ቅማሉ ወይም ደግሞ የቅማል ምልክቶቹ ካልጠፉ ይህንን ክሬም ከ9 ወይም ከ10 ቀን በኋላ በድጋሚ መቀባት ይኖርብናል። በቤት ውስጥ አብረውን የሚኖሩ ሰዎች፣ ከዛ በተጨማሪ የወሲብ አጋሮቻችን ይህ በሽታ እንዳለብን በማሳወቅ እነሱም እንዲታከሙ ማድረግ ይኖርብናል። የትኛውም አይነት ጥያቄ